መዝሙረ ዳዊት መዝሙሩ 68 ቁጥር 9 እስመ ቅናተ ቤትከ በላኒ ትእይርቶ

ዋ በጾ ለነፍስ የዮሐንስ ወንጌል ምዕራፍ ሁለት ከቁጥር ዐሥራ ሁለት ከዚህም በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቀፍርናሆም ወረዱ። በዚያም ብዙ የአይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካቸውን በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችና በጎችን፣ ርግቦችንም የሚሸጡትንም ገንዘብ ለዋጮችንም ተቀምጦ አገኘ። የገመድም ጅራፍ አበጀ። በጎችና በሬዎችንም ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህንንም ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤት ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። ሰላም ጤና ስጥልን፣ የተወደዳችሁ ተመልካቾቻችን፣ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበረ ቅዱሳን እየተዘጋጀ የሚቀርብላችሁ ሳምንታዊ የቴሌቪዥን መሰናዷችን ነው። እንደሚታወቀው ዛሬ የዓብይ ጾም ሶስተኛ ሳምንት ላይ እንገኛለን። ምኩራብ ይሰኛል። ይህንን በተመለከተ ባልደረባችን ደመላሽ ኃይለ ማርያም ከመምህር ምሥጢረ ሥላሴ ማናዬ ጋር ቆይታ አድርጓል። ዝግጅቱን ተከታትለን እንመለሳለን። በወቅቱ ከአስር በላይ አይሁዳውያን ባለ ትዳሮች በአንድ መንደር ካሉ ምኵራብ እንዲሠራላቸው የአይሁድ ሕግ ያዝ ነበር። በምኵራብ አይሁድ ይጸልያሉ፣ ይማራሉ፣ ያስተምራሉ፣ በአጠቃላይም ሥርዓተ አምልኮን ይፈጽማሉ። ሦስተኛው የዓብይ ጾም ሳምንት ምኵራብ ተብሎ ይጠራል። ስያሜውን ያገኘው በኢየሩሳሌም ከተሰሩት ቤተ መቅደሶች ቀጥሎ በየአካባቢው ከኢየሩሳሌም ወጣ ባሉት ከተሞች ምኩራባት ተሰርተዋል። እኒህ ማለት የቤተ መቅደስ መጋቢዎች ናቸው። ሰው አይሁድ ለአበይት በዓላት ወደ ዋናው ቤተ መቅደስ ወደ ኢየሩሳሌም ይወጣሉ። ሌሎችን ተራ በዓላት የሚባሉትን ደግሞ በምኩራብ ያከብሩ ነበር። ለአምልኮት በቅርባቸው ባሉበት እስራኤላውያን አምልኮታቸውን እንዲፈጽሙ ሕገ ኦሪትም እንዲነበብላቸው በየአካባቢያቸው ምኩራባት ተሰርተው ስለነበረ ከዚህ ነው ስያሜውን ያገኘው። እንግዲህ ዓብይ ጾም ምኩራብ የሚባልበት ሁኔታ ምንድን ነው? በዚሁ በኢየሩሳሌም አካባቢ ምኩራባትም ነበሩ ቤተ መቅደሶችም ነበሩና ጌታችን ብዙ ጊዜ በነዚህ ቤተ መቅደሶች ወይም በእነዚህ ምኩራቦች እየተመላለሰ አስተምሯል። ጌታችን እነዚህ የዓቢይ ጾም ሳምንታት ስያሜዎች ጌታችን ካደረጋቸው ድርጊቶች ጋር የሚገናኙ ናቸው ሁሉም ሳምንታቱ ማለት ነው። እና ይሄ ሦስተኛው ሳምንት ምኩራብ ብለን የምንጠራው ጌታችን ኢየሱስ ክርስቶስ ሰፊ ጊዜ እየተመላለሰ ያስተምርበት የነበረው ቤተ መቅደስ ነው። እንደሚታወቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መአልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤሌዎን ይላል ቅዱስ ሉቃስ። ቀን ቀን በምኩራብ ሲያስተምር ይውል ነበር። ሌሊት ሌሊት ደግሞ የወይራ ዛፍ በሞላበት በደብረ ዘይት ተራራ ያድር ነበር። እንደ ባሕታዊ በደብረ ዘይት ተራራ ቤት አልነበረውም። በዚያ በጫካ በዋሻ ውስጥ ያድር ነበር ነው የሚለን። ከዚህ በተጨማሪ ደግሞ ሌሊት እዚያ ካደረ በኋላ ቀን ለአምልኮት የሚሰበሰቡት ሕዝቡ በምኩራብ ነው። በተለይ ቅዳሜ ቅዳሜ ሕገ ኦሪት የሚነበብበት ዕለተ ሰንበትን አይሁድ በጣም በተገዩ መልኩ ስለሚያከብሩ ብዙ ሕዝብ ይገኛል። አምላካችንም የመጣው ሕዝቡን ለማዳን ሕዝቡን ወደ ሕገ ወንጌል ለማሸጋገር ከህገ ወሪት ወደ ሕገ ወንጌል ለመምራት እንደመምጣቱ መጠን ዓለምን ለማዳንም ወደዚህ ዓለም የመጣ እንደመሆኑ መጠን ወንጌልን ለማስተማር ወደ ምኩራብ ይወጣ ነበር። በሉቃስ ወንጌል ምዕራፍ ሶስት ላይ ተጽፎ እንደምናገኘው ህገወሪትን ወሪትን ያነበበበትም ሁኔታ አለ ወዋ ምኩራበ በዕለተ ሰንበት በከመ ያለምድ እንዳስለመደ በሰንበት ቀን ወደ ምኩራብ ወጣ ይላል። ጌታችን ወዋሃብ መጽሐፈ የኢሳይያስ ነቢይ የነቢዩን የኢሳይያስን መጽሐፍ ሰጡት ይላል። ያ ማለት ምኩራብ መጻሕፍቱ በሰፊው የሚነበቡበት ህጉ የሚነገርበት ህዝቡም በነቂሀ ልቡና በአንቃይዶ ልቡና ሆነው ህጉን የሚሰሙበትና ከእግዚአብሔር ጋር ያላቸውን ቃል ኪዳን የሚፈጽሙበት ስለነበረ እንዳስለመደ ልማዱ ነበር ማለት ነው። የጌታችን ወደ መቅደስ ወደ ቤተ ወደ ምኩራብ መመላለስ ልማዱ ነበር። የሚሄድበት ዓላማ ለማስተማር ነው። ታዲያ የነቢዩን የኢሳያስን መጽሐፍ ሰጡት። ወተንሳ ሊያነብ ተነሳ። ወከሲቶ ረከብ ሀበይብ መንፈሰ እግዚአብሔር ላይ ለዘበንት ያውቀባን ዜነወ ሙለ ነዳያን ፈኖኒ መጻፉን በገለጠው ጊዜ የእግዚአብሔር መንፈስ በእኔ ላይ ነው እነሆ ነዳያነ ሥጋን ነዳያነ ነፍስን ወንጌልን እሰብክላቸው ዘንድ የእግዚአብሔር መንፈስ በእኔ በሕልውና ያለ የእግዚአብሔር መንፈስ ከሥጋ ጋር አዋሃደኝ። ስለዚህ ዓለምን ለማስተማር ሰው ሆንኩ እያለ አነበበ። መጽሐፉን ከደነው ለባለቤቱም ሰጠው ይለናል። በዮሐንስ ወንጌል ምዕራፍ ሁለት ከቁጥር ዐሥራ ሁለት ጀምሮ ስናነብ ወቀርበ በዓለ ፋሲካ ሆሙ ለአይሁድ የአይሁድ የፋሲካ በዓል ቀርቦ ነበር። ወአርገ ጊዜ ኢየሱስ ኢየሩሳሌም ጌታችንም በዓለ ማክበር ወደ ኢየሩሳሌም ወደ ምኩራብ ወደ ቤተ መቅደስ ወጣ ይላል በዚህ ጊዜ ወረከበ በምኩራብ እለ ይሰይጡ አልህምተ ወአባግዐ ወርግበ ወመወልጣነ ይላል ወደ ምኩራብ ወደ ቤተ መቅደስ ጌታችን ለማስተማር በዓለ ማክበር ሲገባ በጎችን ላሞችን እንዲሁም ርግቦችን የሚሸጡ ሻጮችን አገኘ ወመወልጣነ እንዘ ይነብሩ ወርቁን በብር ብሩን በወርቅ የሚለውጡ የተለያዩ ማዕድናትን ይዘው የሚሸጡ ሰዎችን አገኘ ይላል። በምኩራብ ታዲያ ወገፍታ ወገብረ መቅሰፍ ተጥብጣቤ ዝሃብል ጅራፍ አበጀ ይላል። ይህ የሃብል የሰንሰለት ጅራፍ ነው የሚለው። ወሰደደ ኩሎ ምኩራብ ላሙንም፣ በጉንም፣ ርግቡንም ከምኩራብ አስወጣ። ወገፍታ ማይዳት ይሆሙ ለመወልጣን ወርቁን በብር ብሩን በወርቅ የሚለውጡ ለዋጮችንም መደርደሪያቸውን ገለበጠ ይላል። አሰስሉ አውፁ ዘንተምዜ ተምዜ፣ ይህን ከዚህ አስወግዱ። ወይ ትረሲው ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት ቤተ መቅደስን የገበያ ቦታ አታርጉት። ቤቴሰ ቤተ ጸሎት ይሰመይ ቤቴ፣ ቤተ መቅደስ ወይም ምኩራብ የጸሎት ቤት ይባላል። ምኩራብ ጌታችን ወደ ቤተ መቅደስ ገባ፣ ሻጮችን፣ ለዋጮችን፣ ነጋዴዎችን ወርቅና ብር የሚለዋወጡትን አባረረ። ማንጻት፣ ይሄን ሌባውን፣ ሽፍታውን፣ ወንበዴውን ከቤተ መቅደሱ ማባረር። ቤቴ የጸሎት ቤት ነው። ማንጻት ማለት ከዚህ ነው የሚጀምረው። ምክንያቱም ማነው? ምኩራብ የቤተ ክርስቲያን ወላጅ ናት። ኦሪት ወንጌልን ወልዳለች። ምኩራብ ደግሞ ቤተ ክርስቲያንን ወልዳለች። ስለዚህ ምኩራብ ናት ነጽታ፣ ተቀድሳ ወደ ቤተ መቅደስነት የተለወጠች ወደ ቤተ ክርስቲያንነት የተለወጠችው እሷ ናት። ማንጻት ቅድም ካልኩ ነው የሚጀምረው፣ ከዚህ ጀመረው። የቤተ ክርስቲያን የመንጻት ቀን ሲባል በዚህ አይነት መልኩ የጀመረውን በደሙ ፈሳሽነት ደግሞ የበለጠ አከበረው፣ አጸናው። የጀመረው የማንጻት ቀን የሚባለው ከዚያ ነው፣ ከሌቦች፣ ከሽፍቶች፣ ከወንበዴዎች፣ ከአጭበርባሪዎች ላም፣ በግ፣ ፍየል፣ ርግብ ከሚሸጡት ይሄ ቅድም ያልኩ ነገር ሌላ ምስጢር አለው። ቅድም ንባብ ነው ያነበብኩል፣ በግ ላም ፍየል ሲሸጡ ነበር ርግብ ሲሸጡ ነበር ብያለሁ አደለ? ያ ማለት ጌታችን ወደ ቤተ መቅደስ ሲመጣ የላም የበግ የፍየል የርግብ መሥዋዕት እየተሰዋ አገኘ ማለት ነው ምስጢሩ። የማንጻት ቀን ማለት ይህን ርግቡን በጉን ፍየሉን ይህንን አስወግዱት፣ መሥዋዕቱ እኔ ነኝ ነው የሚለን። ምክንያቱም ቤተክርስቲያን የነጻቸው የተቀደሰችው በደሙ ፈሳሽነት ነው። ሥጋውን ቆርሶ ደሙን አፍሶን ነው ያነጻት። የበጉን የመሥዋዕቱን የርግቡን ደም ሁልጊዜ ግዜ እየተሰዋ ይረጫል። ይሄ ቤተ ክርስቲያን የመንጻት ቀን ማለት ያን። አንድም ቤት የተባለው የኛ ሰውነት ነው። ሸቀጥም የተባለው ክፉ ሥራ ተንኰልና ኃጢአት ነው። ስለዚህ ቤት የተባለውን ሰውነታችንን በንስሐ ጸሎት አጥበን ለእግዚአብሔር ንጹሕ አድርገን መጠበቅ እንዳለብን ይነግረናል። እርሱ የአባቱን ቤት ከወንበዴዎችና ከቀማኞች እንዳጸዳ እኛም ራሳችንን በንስሐ ልናጸዳ ይገባል። እንግዲህ ምኩራብ እና የሰው ልጅ የሚመሳሰሉት ምኩራብ ለጊዜው የእግዚአብሔር ማደሪያ ነው እንበለው፣ እንደ ቤተ መቅደስ በሚለው ምኩራብ ማለት ሌላ መጠሪያው ነው ቤተ መቅደስ ማለት ነው። ምኩራብ ማለት ሌላ ማለት አይደለም። ቤተ መቅደስ የእግዚአብሔር ማደሪያ ነው። ሰውም የእግዚአብሔር ማደሪያ ነው። ምክንያቱም መጻሕፍት ሁለቱንም ይናገራሉ። ያ ምኩራብ ቤተ መቅደስ የእግዚአብሔር ማደሪያ መሆኑን አድርበት ዘንድ መቅደስ ስሩልኝ ብሏል። ራሱ ባለቤቱ እግዚአብሔር ለነ ሰሎሞንም ሲናገር አድርበት ዘንድ በክብር ገለጥበት ዘንድ መቅደስ ስሩልኝ። ነቢይ እግዚአብሔር ኤርምያስም እንዲሁ በትንቢቱ ምዕራፍ 17 ከቁጥር 12 ላይ ስናነብ ምንድን ነው የሚለን? የመቅደሳችን ስፍራ ከጥንት ጀምሮ የከበረ የእግዚአብሔር ዙፋን ነው። የእግዚአብሔር ማደሪያ ነው ማለት ነው። ዙፋኑ የክብሩ ዙፋን የሚዘረጋበት መንበሩ ያለበት፣ መሥዋዕቱ የሚሰዋበት፣ ሰውና እግዚአብሔር፣ ሰውና መላእክት የሚገናኙበት፣ ሰው አልቅሶ እንባውን አፍሶ መልስ የሚያገኝበት፣ እግዚአብሔር ደግሞ የምሕረት ፊቱን ወደ ሰዎች የሚመልስበት፣ እንዲሁም ሰዎች ደግሞ ከእግዚአብሔር የሚሹትን ነገር የሚጠይቁበት፣ ከእግዚአብሔር ጋር የሚገናኙበት ነው። በዚያ ቦታ ላይ እግዚአብሔር ያድራል። በዚያ ቦታ ላይ ሕዝቦች ይሰበሰባሉ። በቦታው ላይ በተሰበሰቡ ሰዎች ላይም ያድራል እግዚአብሔር፣ ምክንያቱም በሁሉ ሙሉ ስለሆነ በዚህ ነው የሚመሳሰለው። ይልቁንስ ልዩነቱ ይሰፋል። ምኩራብ ዘይዲ ገብሮ የሰው እጅ የሰራው ነው። ዘይዲ ገብሮ የሰው እጅ የተጠበበበት ነው። የሰው ሙያ አለበት። ሰው ግን ከምኩራብ የተለየ ይልቁን የከበረ እግዚአብሔር ማደሪያ ነው። ለምን ሰው ያልሰራው በመሆኑ ሰው ያልሰራው ሕያው እግዚአብሔር የሰራው ያደረበት። እነሆ ከአህዛብ የተለያችሁ ሁኑ እኔ አምላክ እሆናችኋለሁ በእናንተም ላይ አጥራለሁ ይላል ሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር ስድስት ስናነብ ይሄ ተጽፏል፣ በእናንተም መካከል አጥራለሁ። ከዚህ የተነሳ ምኩራብም የእግዚአብሔር ማደሪያ ነው፣ ሰዎችም የእግዚአብሔር ማደሪያዎች ናቸው እንላለን። ስ አገልግሎት ቅድም እንዳልኩ ጌታችን ወደ ምኩራብ ገባብ እያል ምኩራቡን አጸዳው በጎችንም ርግቦችንም ሻጮችንም ለዋጮችንም አስወጣ። ያ ማለት አገልግሎቱን እያሳለፈው ነው ወደ አዲስ ኪዳን፣ ኦሪትን ወደ ወንጌል፣ ምኩራብም ወደ ቤተክርስቲያን ነው ያሳደገው ጌታችን ኢየሱስ ክርስቶስ። ምክንያቱም ጌታችን ኢየሱስ ክርስቶስን ምኩራብ ወለደቶ ወቤተ ክርስቲያን ተወክፈቶ ይላል። ምኩራብ ወለደችው ቤተ ክርስቲያን ደግሞ ተቀበለችው ነው ይላል። እድገቱን ነው የሚያሳየን። ምኩራብ ወደ ቤተ መቅደስነት፣ ሕገ ኦሪት ወደ ወደ ሕገ ወንጌል። ነሳይነ ጸጋ በዲበ ጸጋ ሕየንተ ጸጋ፣ በጸጋ ላይ ጸጋን ተቀበል ይላል። ይህ ማለት በሃይማኖተ ኦሪት ላይ ሃይማኖተ ወንጌል ተጨመረልን። ሕገ ኦሪት አሁን አትግደል፣ አትስረቅ፣ አታመንዝር እኒን የመሳሰሉት የበለጠ ጸኑ እድገት ነው ያሳዩት። አልተሻሩ። ቀድሞ አትግደል ነበር፣ አሁን ግን አትሳደብ ነው። ወንድሙን ጨርቃም ብሎ የተሳደበ የጋህነን ፍርድ ይጠብቀዋል። አጸናው ማለት ነው የበለጠ ህገ ወሪት ወደ ህገ ወንጌል ሲያድግ በዚህ አይነት መልኩ ነው። ኢትዘሙን በይትፍቱ ነው ያጸናው። የቀድሞ ህግ አትዘሙት ዝሙት አትፈጽም ነው የሚለው። የአሁኑ ግን አይቶ የተመኛት በሚል ነው ያጸናው። ማየትን ለመከልከል ሳይሆን በዝሙት አይን ማየት እንዳይችል አርቆ ነው ያጠረው። ያ እድገት ነው የሚያሳየን። ስለዚህ የምኩራብ አገልግሎት ወደ ቤተ መቅደስ አገልግሎት እንዲያድግ ያደረገው የምኩራብን አገልግሎት ወደ ቤተ መቅደስ አገልግሎት የለወጠው ጌታችን ኢየሱስ ክርስቶስ ነው። የበጉን መስዋዕት በራሱ በግነት ነዋ በግዑ ለእግዚአብሔር ዘያአትቶ ያሴ ስለ ኃጢአት ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ተብሎ የተመሰከረለት በጉ መስዋዕቱ እሱ ነው። ቤቴ የጸሎት ቤት ይባላል ለኩሉ አህዛብ ነው ያለው። አይተሃል? ምኩራብ የአህዛብ ሁሉ የጸሎት ቤት አይደለም፣ ምክንያቱም የእስራኤል ብቻ ነው። ቤተ ክርስቲያን ግን የአህዛብ ሁሉ ናት። አምኖ ለመጣ ወለዚህ መጻሕብ እይሰድዶ እያወጽ ዋፋ አምኖ የመጣውን ወደ እኔ የመጣውን ወደ ውጭ አላወጣውም፣ እጆቼን ዘርግቼ እቀበለዋለሁ ብሎ ቃል ኪዳን የሰጠባት አምኖ ከመጣ አንተ አህዛብ ነህ ተብሎ የማይከለከልባት ቤት ናት ቤተ ክርስቲያን። ምኩራብ ግን አህዛብ የሆኑት የማይገቡባት ናት። ለምን? ህግ አለ። ይባ ሞዓባዊ ወአሞናዊ እስከ ነሳልስ ወራብ ትውልድ ትላለች። ሞዓባዊና አሞናዊ እስከ ሦስት እና እስከ አራት ትውልድ ድረስ ወደ ምኩራብ ወደ ቤተ መቅደስ አይግባ ይላል ህጉ፣ ይከለክላል። ስለዚህ አህዛብ ወደዚያ ሊገቡ አይችሉም። ወደ ምኩራብ አንተ ብታምን አንተ አህዛብን አንተ ብታምን የአንተ አራተኛ ሶስተኛ ትውልድ ነው የሚገባ አምናል፣ አትገባም። አራተኛ ትውልድ ነው እንዲገባ የሚፈቀድለት። ይህን ያህል ህጓ የጸና የጠነከረ ነበር። ያን ሕግ ሻረው ለወጠውና፣ የምኵራብን አገልግሎት ወደ ቤተ መቅደሱ ወደ አዲስ ኪዳን ቤተ መቅደስ አገልግሎት ሲለውጠው ቤቴ ለአሕዛብ ሁሉ የጸሎት ቤት ይባላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ የአዳምን የዕዳ ደብዳቤ ለመቅደድ ከመወለዱና እንደ ሰው ልጆች አድጎ በምኵራብ ከማስተማሩ በፊት ልበ እግዚአብሔር ቅዱስ ዳዊት ትንቢቶችን ተናግሯል። የቤትህ ቅናት በልታኛለችና የሚሰድቦም ስድብ በላይ ወድቋልና ነፍሴን በጾም አስመረርኋት ለስድብም ሆነብኝ። የመጻሕፍትን ምሥጢር ካለመገንዘብ የመነጨ ነው ይሄ የሰዎች ጥያቄ። ለምሳሌ እንደ ምሳሌ የሚያነሱትን ላንሳው መሰለኝ እነሱ የሚያነሱትን እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል መጽሐፍ። ስለዚህ ቤተ መቅደስ አያስፈልግም ነው የሚሉት እነሱ። መጽሐፉ ያለው እናንተ የእግዚአብሔር ቤተ መቅደሶች ናችሁ ነው እንጂ ቤተ መቅደስ አያስፈልግም አላለም። ሲጀመር እናንተ የእግዚአብሔር ቤተ መቅደሶች ናችሁ ማለት ቤተ መቅደስ አያስፈልግም ማለትም ሊሆን አይችልም። በምሳሌ ማየት እንችላለን። ይህን የማቴዎስ ወንጌል ምዕራፍ አምስትን ከቁጥር አስራ አራት ላይ ስናነብ አንትሙ ውእቱ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ ይላል። ፀሐይ አታስፈልግም ማለት ሊሆን ይችላል? ይሄ ሊሆን አይችልም በፍጹም። በሌላ መልኩ እናንተ የምድር ጨው ናችሁ ካለ ጨው ያስፈልጋቸው ማለት ነው። እነዚህ ሰዎች ጨው አይበሉም። እና የቤተ መቅደስ አስፈላጊነት በአዲስ ኪዳንም ሆነ በብሉ ኪዳን በሰፊው የተገለጠ ነው። የቤተ መቅደስ አገልግሎት ቅዱስ ዳዊት በመዝሙር አምስት ከቁጥር ሰባት ጀምሮ ስናነብ እኔ ግን አንተን በመፍራት ወደ ቅድስና መቅደስ እገባለሁ፣ በአንተ ቸርነት ወደ ቅድስና መቅደስ እገባለሁ፣ አንተን በመፍራትም ወደ ቅድስና መቅደስ ገብቼ እሰግዳለሁ ይላል። ስግደት አምልኮት የሚፈጸምበት መሆኑን የሚነግረን፣ ቤተ መቅደስ አስፈላጊ መሆኑን፣ የቤተ ክርስቲያን አገልግሎት በጣም ወሳኝ አስፈላጊ መሆኑን ጌታችን በጉን ርግቡን አስወግዱ ሲል ቤተ መቅደሱን አስወግዱት አላለም። አስፈላጊ ነው ቤቴ ለአሕዛብ ሁሉ የጸሎት ቤት ይባላል ብሎ አጽንቶት አጉልቶት ነው። ሄደው ወደ ቤተ መቅደስ እኔ እንድንገባ አገልግሎት እንድንፈጽም ከጌታችን እርገት በኋላ እንኳን ሐዋርያት ለጸሎት ወደ ቤተ መቅደስ ይወጡ እናያለን። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ስናነብ ዘጠኝ ሰዓት በሆነ ጊዜ ጴጥሮስና ዮሐንስ ለጸሎት ወደ ቤተ መቅደስ ወጡ ይለን። አገልግሎቱ ከተሻረ ካለፈ ለምን ነው ለጸሎት ወደ ቤተ መቅደስ የሚወጡት መጠየቅ እንችላለን። ስላላለፈ ስላልተሻረ ነው። ሐዋርያት ይህን ያውቃሉ በውል ምክንያቱም የቤተ ክርስቲያን ሊቃውንት እነሱ ናቸው። ስለዚህ ከእግዚአብሔር ጋር የምንገናኝበት የመገናኛው ድንኳንን ምኩራብ ተካ። ምኩራብን ደግሞ ቤተ ክርስቲያን ምኩራብ ደግሞ ቤተ ክርስቲያንን ወለደች። ቤተ ክርስቲያን አሁን አለች አሁን አለች። እናመልክባታለን፣ እንገናኝባታለን፣ መሥዋዕት ይቀርብባታል፣ ይሰዋባታል። የእግዚአብሔር ደጅ ነው የምትባለው ቤተ ክርስቲያን። እንዲያው ይሄ ቤተ መቅደሱ ሥርዓቱ የብሉ ኪዳን አደለም። የብሉ ኪዳን አለመሆኑን ለማረጋገጥ በብሉ ኪዳን በግ፣ ላም፣ ፍየል ይሰዋል። አሁን በእኛ ቤተ መቅደስ ይሄ ይደረጋል? የለም። መስዋዕቱ ኢየሱስ ክርስቶስ ነው፣ የእግዚአብሔር በግ የተባለው በጉ ነው የሚሰዋው። እሱ የአዲስ ኪዳን እንጂ የብሉ ኪዳን መስዋዕት አደለም። የብሉ ኪዳን መስዋዕትማ በሱ መስዋዕትነት ተሻረ። ዘበላ ስጋዬ ወሰቴ ደሜ ቦ ህይወት ዘላለም አለን። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። እምንበላው የእሱን ስጋ ነው። እምንጠጣው የእሱን ደም ነው። እምንሰዋው መሥዋዕቱ እሱ ነው፣ ተቀባዩም እሱ ነው። በወቅቱ መሥዋዕቱን የሚሰዋው ሊቀ ካህናት አለ፣ መሥዋዕቱን የሚያመጡት ህዝቡ አሉ። መሥዋዕቱ ግዳጅ ፈጻሚ አልነበረም ማንንም ከዲያብሎስ ባርነት ከሲኦል ቁራኝነት ነፃ ሊያወጣ አልቻለም። እስመ ብዙሃን አልህም ሞቱ ወአልቦ ዘበቋ ሞቶሙ። ብዙ ላሞች ተሰዉ፣ ሞታቸው ግን ለማንም ሊጠቅም አልቻለም። ወዘ ክርስቶስ ስ አልህም አዳነ፣ የክርስቶስ ሞት ግን ዓለሙን አዳነ ይለናል። ታዲያ እሱ ሞቶ ስጋውን ቆርሶ ደሙን አፍሶ ከሰጠን ጀምሮ መስዋዕቱ እሱ ነው። ስርዓቱም የብሉ ኪዳን ስርዓት አይደለም። በእኛ ቤተክርስቲያን የሚፈጸመው የአዲስ ኪዳን ለምሳሌ ከልብሰ ተክኖ ብንጀምር የዮሐንስ ራይ ምዕራፍ አራትን ከቁጥር አንድ ጀምሮ ስናነብ ልብሰ ተክኖ፣ አክሊሉ፣ ካህናቱ ተዘርዝረው እናገኛለን። ምን ይላል ዮሐንስ? እነሆ በሰማይ ዙፋን ተዘርግቶ አየሁ። ሀያ አራት ካህናተ ሰማይ የሰማይ ካህናት በራሳቸው ላይ አክሊል ደፍተው ነበር፣ ነጫጭ ልብስም ለብሰው ነበር። በዙፋኑ ዙሪያ ቅዱስ ቅዱስ ቅዱስ እያሉ ይሰግዱ ነበር ነው የሚለን። የቤተ ክርስቲያኑ ስርዓት፣ አሁን የእኛ የቤተ ክርስቲያን ስርዓት ይሄን። ካህናቱ ወደ ቤተ መቅደስ ሲገቡ ዘውድ ማን ነው አክሊል ያረጋሉ። ልብሰ ተክኖ አለ፣ ነጭ ልብስ። መንበሩ አለ፣ ተቀማጩ በዙፋኑ ላይ የተቀመጠው ንጉሠ ነገሥት እግዚአ አጋእዝት የጌቶች ጌታ ያማልክት አምላክ የምንለው ኢየሱስ ክርስቶስ አለ። በብሉ ኪዳን ሥርዐት ይሄ የለም። አሁን የምናየው ነገር የለም። ቅዱስ ቅዱስ ቅዱስ እያሉ ያመሰግኑ ነበር ነሚል ቤተ ክርስቲያን ጠዋት ብትሄድ ኪዳን የሚባለው የጸሎት ክፍል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ነሚል ቅዱስ ቅዱስ ቅዱስ ነው፣ ምስጋና ነው። ሰዓታቱን ብታየው፣ ማህሌቱን ብትመለከተው ጠቅላላ በቤተ ክርስቲያን የሚደርሰው ቅዱስ ቅዱስ ቅዱስ እግዚአብሔር ጸባኦት ፍጹም ምሉዕ ሰማያት ወምድረ አሸናፊ እግዚአብሔር፣ ቅዱስ ቅዱስ ቅዱስ ተብለህ ትመሰገናለህ። ምስጋናህን በሰማይና በምድር የመላ ነው። ይሄ የኦሪት ምስጋና አይደለም፣ የአዲስ ኪዳን ነው። ይሄ ሥርዓት የአዲስ ኪዳን ሥርዓት ነው። ይሄ ሥርዓት ሰማያዊ ሥርዓት ነው፣ ምድራዊ አይደለም። አሁን ይህን ልብሰ ተክህኖውን፣ አክሊሉን፣ ካህናቱን፣ መንበሩን፣ ተቀማጩን ካየን፣ ሌላው ንዋያተ ቅዱሳት ማየት እንችላለን። ዕጣኑ አለ፣ ጧፉ አለ፣ ጧፉ አለ። ይሄ ይሄ ሰማያዊ ሥርዓት የአዲስ ኪዳን ሥርዓት የዮሐንስ ራእይ ምዕራፍ ስምንትን ስታነብ አንድ መልአክ መጣ፣ ሌላም መልአክ የወርቅ ጽና ይዞ ነበር፣ ሌላም መልአክ መጣ፣ ከዕጣንም ሰጠው፣ ጨመረለት ይላል። የዕጣኑም ጢስ ከቅዱሳን ጸሎት ጋራ ወደ ዙፋኑ፣ ወደ መንበሩ፣ ወደ ሰማይ አረገ ይላል። ይህን ሥርዓት ቤተ መቅደስ በግልጽ ተያዋለ ካህኑ በራሱ እጅ አይደለም ዕጣኑን አፍሶ የሚጨምረው። ሌላው ካህን በማርግ የበለጠው፣ ሊቀጳጳሱ ካለ ሊቀጳጳሱ ነው። ባርኮ ዕጣኑን ባርኮ ይሰጠዋል፣ ይጨምርለታል። ማለት በሶስት ጎን ሶስት ነው እንትኑ የጽናው መያዣውን አይተው አስተውለው ከሆነ መሃሉ ላይ አንድ አለው፣ ዙሪያውን ሶስት አለው። ይከፈታል፣ ሶስቱን ዕጣን ይጨምርለታል። ጨመረለት ይሄ የአዲስ ኪዳን ሰማያዊ ስርዓት የቤተ ክርስቲያን ስርዓት የብሉ ኪዳን ስርዓት የሚፈጸምበት አይደለም ቤተ መቅደሱ። የዕጣኑም ጢስ ከቅዱሳን ጸሎት ጋር ወደ ሰማይ አረገ። አሁን ቤተ ክርስቲያን የሚደረሰውን ስብሐት እግዚአብሔር ጸሎቱን፣ ማሕሌቱን፣ ቅዳሴውን በዕጣኑ ጢስ አማካኝነት ወደ መንበሩ የምታሳርግናት መላእክትን የመሰለች ቤተ ክርስቲያን ናት ያለች። ይሄ ቤተ መቅደሱ ስናየው፣ ስናዩ ጠቅላላውን ሰማያዊ ስርዓት እንጂ የብሉ ኪዳን ስርዓት አይደለም። የዮሐንስ ራእይ ምዕራፍ 11 ቁጥር 19ን ስታነብ ምንድነው ምናገኘው በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ በመንበሩ ላይም ያለው የቃል ኪዳኑ ታቦት ታየ ይላል እኛ ቤተ መቅደስ የምታየው ይሄ ቤተ መቅደሱ ሲከፈት መንበር አለ ታቦት አለ በሰማይ ያለው እኮ ታቦት አለ መንበር አለ ሰማያዊ ሥርዐትን የምትከተል ቤተ ክርስቲያን ናት እንጂ ህገ ኦሪትን የያዘች ኦሪታዊት የምትባል አይደለች ከኦሪት ወደ ወንጌል የተሸጋገረች ወንጌልን አነበባ ተርጉማ ለዓለም ያዳረሰች ኢየሱስ ክርስቶስን በተገቢው መልኩ የምትሰብክ አምላክነቱን በተገቢው መልኩ የምትገልጥ ናት። ይልቁንም ይህን የሚሉ አካላት ኢየሱስ ክርስቶስን የሚሰብኩበት መንገድ በራሱ ትክክል አይደለም። ካለመረዳት የተነሳ ካለመረዳት የተነሳ አማላጅ ይሉታል። ለምሳሌ አማላጅ አማላጅ አይደለም፣ አማላጅም አይባልም፣ ሊባልም አይችልም። እውነት ነው ሰው በመሆኑ ሲጸልይ፣ ሲያለቅስ፣ ሲንበረከክ ታይቷል። አማላጅ ግን አይባልም። ይሄ የትህትና ስራውን ሰው በየትህትና ስራ ሲሰራ የትህትና ስራ በመስራቱ ምክንያት አማላጅ ሊባል አይችልም። ለምሳሌ ዶክተር ልበል አንድ ቀን ቢሮ ሲገባ ቢሮ ላይ የቆሸሸ ነገር አገኝና ያን ቢሮን ቢያጸዳው የጽዳት ሰራተኛ ይባላል? አጽድቷል። የጽዳት ሰራተኛ ልትለው ግን አትችልም። የትህትና ስራን የሰራው የጽዳት ባለሙያ አለው ቢሮ። ያጸዳል የጽዳት ሰራተኛው የጽዳት ሰራተኛ ይባላል ኢየሱስ ክርስቶስ የትህትና ስራው ነው አይጠራበትም ሰው በመሆኑ ተርቧል ረሃብተኛ ግን አይባልም ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ሁለት ስራ ሰርቷል አንድ የቤዛነት ስራ ሁለት የአራያነት ይህ ጸሎት ስግደት ልቅሶ እነዚህ ሲያደርጋቸው ያየናቸው ጾም ጸሎት የመሳሰሉት የአራያነት ለእኛ አራያ ምሳሌ ሊሆን የሰራቸው ናቸው እንጂ ለእሱ ባህር የሚስማሙ አይደሉም አይደሉም እና የእኛ የቤተ መቅደሳችን ስርዓት የሐዲስ ኪዳን ስርዓት፣ ሰማያዊ ስርዓት፣ የመላእክት ስርዓት እንጂ የኦሪት ስርዓት አለመሆኑ ኢየሱስ ክርስቶስ የሰራው የተገበረው ያደረገው ያሳየን ከሱ የተማረ መሆኑን በአጽንኦት መረዳት ይገባል። ይህ ሳምንት የቤተ ክርስቲያን ክብርና ቅድስና በስፋት የሚነገርበት ጊዜ ሲሆን እኛም የእግዚአብሔር መንፈስ ማደሪያ የሆንን የሰው ልጆች ራሳችንን ከኃጢአት አጥበን የምንነጻበት ሳምንት እንዲሆንልን እርሱ ይርዳን።